እንዴት ናችሁ? ውድ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻንላችን የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ከአውሮፓ ታላላቆቹ ክለቦች ጋር የተያዙ የዝውውር መረጃዎች አሁን ላይ በትልቁ እየተነሱ ይገኛሉ። የጥሬ ተጫዋቾች የዝውውር መስኮት ላይ እንዲሁ ደግሞ በክረምት ተጫዋቾች የዝውውር መስኮትም አንዳንድ ዝውውሮችን ለመፈጸም ትልልቆቹ የአውሮፓ ክለቦች ካሁኑ እንቅስቃሴ ማድረግ እየጀመሩ እንደሚገኙ ነው እየተገለጸ የሚገኘውና እነሱን ጉዳዮች የተመለከቱ ሰፋ ያሉ መረጃዎችን እናነሳለን። የአውሮፓ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን የአውሮፓ ትልልቅ ሚዲያዎች ዛሬ የወጧቸውን መረጃዎች እያነሳሳን ቆይታን የምናደርግ ነው የሚሆነው። ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር እንድትቆዩ በአክብሮት ነው የሚጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣም የተለያዩ ርዕሰ ጉዳዮችን ማንሳታችንን የምንቀጥል ነው የሚሆነው። ቸልሲ የ40 ሚሊዮን ይሮ አማካይ ለማስፈረም ከኒውካስል እና ከአስተን ቪላ ጋር እየተፎካከረ መሆኑን መረጃዎች ያሳያሉ። ቸልሲ ለኤንዞ ማሬስካ ቡድን ጥራት ያለው ተጫዋች መጨመሩን ለመቀጠል የ2026 የዝውር እቅዶቹን ቀድሞውኑ እያዘጋጀ ነው። አዲስ አማካይ ማስፈረም በእቅዱ ላይም ያለ ይመስላል። እናም ኢላማው ደግሞ ተለይቷል። ቸልሲ አስቀድመው ኤንዞ ፈርናንዴዝንና ሞይስ ካይሴዱን ያካተተም ጠንካራ የመጀመሪያ የአማካይ ቡድን ቢኖረውም ስለ ኤንዞ ማሌስካ የተጠባባቂ አማራጮች ጥልቀት ግን ጥርጣሬዎች አለ። ሮሚዮ ላቪያ በጉዳት ችግሮች እየተሰቃየ ሲሆን፣ አንድሬ ሳንቶስ ደግሞ ከስታንፈርድ ብሪጅ ሊወጣ ይችላል ተብሎ ተዘግቧል። በዚህ ምክንያትም አዲስ አማካይ ቡድኑን ቢቀላቀል ምክንያታዊ ነው የሚሆነው። የክለቡ ስፖርት ክፍል እጩዎችም እየለየ ሲሆን ስታንፈርድ ብሪጅ ሊደርሱ ከሚችሉት አንደኛው ደግሞ ማኑኤል ሉካቴሊ ነው። ማርክ ብሩስ ለዴይሊ እንደተናገረው ከሆነ ቼልሲ በሉካቴሊ ላይ ፍላጎት እንዳለው ቢታወቅም ከሌሎች የፕሪምየር ሊግ ክለቦችም ከሆኑት ጋር ፉክክር ሊገጥመው እንደሚችል ይነገራል። ኒውካስል፣ አስተን ቪላና ዌስትሃም ዩናይትድም እንዲሁ ሁኔታውን እየተከታተሉ ነው ከተባለው ባየር ሌቨርኩዘን ጋርም ይፎካከራሉ ተብሎ ይታሰባል። ዩቬንቱስ ማኑኤል ሉካቴሊን ቁልፍ ተጫዋች አድርገው ስለሚመለከቱት በ2026 ለመሸጥ ፍላጎት የላቸው። ሆኖም ግን ወደ 40 ሚሊዮን ዩሮ የሚጠጋ ዋጋ ያለው ጥያቄ ከቀረበ ግን የሚቀበሉት ይሆናል የሚል አስተያየቶች አሉ። ይህም ፍላጎት ላላቸው ክለቦች መልካም ዜና እንደሆነ ነው የሚነገረው። ማኑኤል ሉካቴሊ በባለቤትነት ለውጥም ከተደረገ ወዲህ ክለቡ ከተከታተለው የዝውውር ፖሊሲ ጋር የማይጣጣም በመሆኑ የቼልሲ ፍላጎት አንዳንድ አስገራሚ ነገሮችን ሊፈጥር ይችላል። የሆነም በቀጣዮቹ ዓመታት እንደ ሊቨርፑል እና አርሰናል ካሉ ክለቦችም እውነተኛ ተፎካካሪ ለመሆንም ከፈለጉ ለወጣቱ ቡድንም ጥልቀትና መሪነትን የሚጨምሩ ባህርያቶች ያሉት። ለአሁኑ ከዚህ ቀደም የአርሰናል ፍላጎትን ስቧል ተብሎ ለሉካቴሊ ቼልሲ፣ ኒውካስል ወይም ደግሞ አስተን ቪላ ጥያቄ ያቀርባሉ። እነዚህ ክለቦች እንግዲህ መቼ እንደሚያቀርቡ የሚታይ ነው። የሁኔታ ግን በ2026 የሚከታተሉት ይሆናል ተብሎ ነው የሚታሰበው ባየር ሚኒክ ብልህ የሚባል የሊቨርፑል የዝውውር ኢላማን ለመፈጸም አስቧል ሲል ጋዜጠኛው ይናገራል። ባየር ሚኒክ የሊቨርፑል የተከላካዩን ኢብራሂማ ኮናቴን በነፃ የዝውውር ውል ለማስፈረምም ፍላጎት ካላቸው ክለቦች አንዱ ሆኖ ብቅ ብሏል። ክሪስቲያን ፉልክ እንደተናገረው ከሆነ ለባየርን ኢንሳይደር የፈረንሳይ ብሔራዊ ቡድን ተጫዋች የሆነው ኢብራሂማ ኮናቴ ባየር ሚኒክን ለመቀላቀልም ኢላማ ከተደረገባቸው ተከላካዮች መካከል አንደኛው ነው። የኮናቴ ውል ከሊቨርፑል ጋር ሊጠናቀቅ በተቃረበበት በዚህ ወቅት ክሪስቲያን ፎልክ ከዚህ ቀደምም ኢብራሂማ ኮናቴን ወደ አሊያንዝ አሬና ሊዘዋወር እንደሚችል ፍንጭ መስጠቱን የመጀመሪያው አይደለም። ሌሎች እንደ ሪያል ማድሪድ ያሉ ታላላቅ ክለቦችም የ26 ዓመቱን ተጫዋች ስለሚፈልጉ የሊቨርፑል ደጋፊዎች በተቻለ ፍጥነት አዲስ ውል እንዲፈርምላቸውም ተስፋ ያደርጋሉ። ባየር ሚኒክ ባለፈው ክረምት ሉዊስ ዲያዘን ከሊቨርፑል አስፈርሞ የነበረ ሲሆን አሁንም የመርሲ ሳይዱን ግዙፍ ክለብ ላይ ሌላ ዝውውር ሊፈጽም የሚችል እድበት እድል እንዳለ ነው እየተገለጸ የሚገኘው። እንደ ገለፃዎቹ ከሆነ ኢብራሂማ ኮናቴ ከዚህ ቀደም የሊያብዚሽ ተጫዋችም ነበር፣ በሚቀጥለው ክረምትም እንደ ነፃ ወኪል ወደ ገበያው ሊገባ ይችላል። ባየር ሚኒክም ለሱ እንግዲህ ፍላጎት እንዳለው ነው ክሪስቲያን ፎልክ መረጃውን ያጋራው። ኢብራሂማ ኮናቴ ከዚህ ቀደም ከአረቢ ላብዚሽ ጋርም በጀርመን ተጫውተዋል። ክሪስቲያን ፉልክ ይህ ለተጫዋቹ ውሳኔ ምክንያት ሊሆን እንደሚችል እየጠቆመ ይመስላል። በተጨማሪም ለባየር ሚኒክም ማሰቡ ተገቢ የሆነ ነገር ይሆናል። ከፍተኛ ደረጃ ያላቸው ተጫዋቾች አንዳንድ ጊዜ ወደ አዲስ ሀገሮችና አዲስ ሊጎችም ሲዘዋወሩ ሊቸገሩ ይችላሉ። ነገር ግን ኢብራሂማ ኮናቴ ከዚህ ቀደም በሊያብዚሽ ካበራ በኋላ ወደ ባየር ሚኒክ መምጣቱ ትልቅ ለውጥም ሊሆንለት እንደሚችል እየተነገረ ነው። ያም ሆኖ ግን በዓለም እግር ኳስ ውስጥ ካሉ ትልልቅ ክለቦችም አንደኛው ነው። አውላው ለሪያል ማድሪድም አይ ማለቱ በሱ በጣም ከባድ ሊሆንበት እንደሚችል ይታመናል። በእርግጥም የአርሰናል ዊሊያም ሳሊባ ለሎስ ብላንኮቹ አይ ብሎ ነበር። ሊቨርፑልም ኮኮም እንግዲህ ተከላካዩን ተመሳሳይ ነገር እንዲያደርግም ማሳመን ከቻሉ ለሱ መልካም ዜና ይሆናል ተብሎ ነው የሚታሰበው። በባየር ሚኒክ ያለው ሊፈጠር የሚችል የኮንትራት ጉዳይ በተመለከተ ሃሪኬን ወደ ፕሪምየር ሊግ ሊመለስ የሚችልበት እድል እንዳለ እየተገለጸ ነው። ማንቸስተር ዩናይትድ ደግሞ ይህንን ተጫዋች ለማስፈረም ቀዳሚው ክለብ ይሆናል ተብሎ ይታሰባል። ታማኝ የጀርመን ጋዜጠኛ ክሪስቲያን ፎልክ እንደተናገረው ከሆነም በባየርን ኢንሳይደር አምዱ ላይ ሲጽፍም ኬን አሁንም ቢሆን በፕሪምየር ሊጉ የምንጊዜም ከፍተኛ ግብ አስቆጣሪ የመሆን ምኞት አለው። የእንግሊዙ ኢንተርናሽናል በባየር ሚኒክም ደስተኛ ይመስላል። ስለዚህም በቅርቡ ወደ እንግሊዝ እንደሚመለስ ሙሉ በሙሉ እርግጠኛ ሆኖ መናገር አይቻልም። ቢሆንም ግን ከዴይሊ ስታር ጋር ከሌሎችም ዘገባዎች ጋር በማንቸስተር ዩናይትድ የመገናኘት ወሬዎችም አሉ። ፋብሪሲዮ ሮማኖ ደግሞ በዩቲዩብ ቻናሉ ላይ ወደ ቶትናም የመመለስ እድል እንዳለም ነው የሚናገረው። ክሪስቲያን ፎልክ ስለ ሃሪኬን ሁኔታ የበለጠ ግንዛቤ ሲሰጥም ለባየርን አንድ ችግር ሊሆን የሚችለው ጉዳይ የ32 ዓመቱን ተጫዋች እድሜ ግምት ውስጥ በማስገባት ከፍተኛ ደሞዝ የመክፈል ጥያቄውን ማሟላት ነው ተብሏል። የሃሪኬን የወደፊት ጣፈንታ እዚህ ሙኒክ ውስጥም ትልቅ ርዕስ ነው። ሃሪኬን በህይወቱ ምርጥ አቋም ላይ እንዳለ አስባለሁ። በባየር ሚኒክ የሚያገኘው ትምህርት ምንም ጥርጥር የለውም ረድቶታል፣ ሲልም ነው ክሪስቲያን ፎልክ እየተናገረ የሚገኘው። የስፖርት ኃላፊው ማክስ ኤርበርል በባየር ሚኒክ መሻሻሉን ተናግሯል። ወደ አሊያንዝ አሬና ከመምጣቱ በፊት ትልቅ ክለብም ትልቅ ኮከብም ነበር በእርግጥ ነገር ግን አሁን እንደ አሸናፊ የበለጠ እየተጫወተ ነው። ይህ በጀርመን የሚገኘው የአሸናፊነት አስተሳሰብ የባየር ሚኒክ ዲኤንኤ ነው ብሏል። ጎል ማስቆጠርና ማስቆጠሩንም ቀጥሎበታል። ሃሪኬን ለባየር ሚኒክ በ104 ጨዋታዎች ብቻ 100 ግቦቹን አስቆጥሯል። በአውሮፓ አምስት ታላላቅ ሊጎች ውስጥም አንድ ተጫዋች ይህንን ምዕራፍ በፍጥነት የደረሰበት የመጀመሪያው አድርገዋል። ነገር ግን ኮንትራቱ አሳሳቢ ጉዳይ ነው። በሚቀጥለው ክረምት የዓለም ዋንጫ አለም ከዓለም ዋንጫ በኋላ ደግሞ የቀረው አንድ ዓመት ብቻ ነው። ባየር ሚኒክ ያለ ዝውውር ክፍያም ሊለቀውም አይችልም። ለሱ ብዙ ገንዘቦችን ከፍለዋል። ለዚህም ነው ጥያቄ መሆን ያለበት ይህ አማራጭ በዚህ ክረምት ይጠቀምበታል ወይስ አይጠቀምበትም። ብዙ ነገሮች ይነሳሉ ተብሎ ይታሰባል። በእርግጥም የአለን ሺረር የጎል ማስቆጠር ሪከርድ ለመስበር ፍላጎት አለው። ነገር ግን እንደ ቻምፒየንስ ሊግ ያሉ ትልልቅ ዋንጫዎችን ማሸነፍም ይፈልጋል። በመጨረሻ ማሸነፍ ከፈለገም ባየር ሚኒክ ያለው ጊዜም የተሻለ ነው ተብሎ ይታሰባል። ስለዚህም የትልቅ ውሳኔ ይሆናል። ምክንያቱም ካልሆነ አዲስ ውል መፈረምም ይኖርበታል ተብሎ ነው እየታሰበም የሚገኘው። ዌስትሃም ዩናይትድ የግርሃም ፖተርን መባረርን መረጋገጡ ይታወሳል። የቀድሞ የቸልሲ ዋና አሰልጣኝ ግርሃም ፖተር ከዌስትሃም ዩናይትድ የአሰልጣኝነት ቦታ መልቀቃቸው የሚታወስ ጉዳይ ነው። በጠር በለንደን ስቴዲየም የተሾሞ ፖተር በአዲሱ የፕሪምየር ሊግ የውድድር ዘመንም እጅግ አሳዛኝ ጅማሮን የገጠመው ዌስትሃም ከካራባው ካፕ ውድድር ውጪ እንዲሆነም አድርጓል። በመሆኑም እንዲባረር ውሳኔ የተላለፈበት ሲሆን በክለቡ መግለጫም ተረጋግጧል። የዌስታም መግለጫ ምን ነበር የሚለው፣ ዌስታም ዩናይትሮች ዋና አሰልጣኛቸውን ግርሃም ፖተርን ክለቡን መልቀቁን ያረጋግጣል። ባለፈው የውድድር ዓመት ሁለተኛው አጋማሽና በ2025 26 የውድድር ዘመን መጀመሪያ ላይ የተመዘገቡት ውጤቶችና አፈጻጸሞች ከሚጠበቀው ጋር የሚጣጣሙ ባለመሆናቸው የዳይሬክተሮች ቦርድ የቡድኑን የፕሪሚየር ሊግ ደረጃ በተሻለ ፍጥነት ለማሻሻል ለውጥ አስፈላጊ መሆኑን ያምናል። ክለቡ ረዳት አሰልጣኝ ብሩኖ ሳልቶርን የዋና ቡድን አሰልጣኞች ቢሊ ሬድ እና እንዲሁ ደግሞ ናርሲስ ፔሊችንም የመሪ ግብ ጠባቂ አሰልጣኝ ካስፐርንም እንዲሁ የግብ ጠባቂዎች አሰልጣኝንም ጨምሮ መልቀቃቸውን ነው ያረጋገጠው። ቦርዱ ግራሃም ፖተርንና የአሰልጣኝ ሰራተኞቹን ከዌስትሃም ናትር ጋር በነበራቸው ጊዜ ያደረጉት ከባድ ስራ ምስጋናውን አቅርቧል የተባለው። እንደ ጃኮብ ስተኒንግ ዘገባ ከሆነ ደግሞ ዌስትሃም የፖተርን ተተኪም አስቀድሞ ማስቦበት ነበር። እሱም ኑኖ ኤስፔሪቶ ሳንቶ ነው። የ51 ዓመቱ አሰልጣኝ በአዲሱ የውድድር ዘመን ሶስት ጨዋታዎችን ብቻ ካደረገ በኋላ በኖቲንግሃም ፎረስት ሳይጠበቅ ከተባረረ በኋላ ያለ ስራ ይገኛል። በመጨረሻ የተመራው ጨዋታ በሲቲ ግራውንድ በዌስትሃም 3 ለ0 የተሸነፈበት ነበር። ግርሃም ፖተር ከዌስትሃም ደጋፊዎች ጋር የነበረው ግንኙነት ሙሉ በሙሉ በመበላሸቱ እንዲለቅ መደረጉ ትክክል ነው። በስምንት ወራት ውስጥም የሰራው ስራ ጥሩ አልነበረም። ነገር ግን በአዲሱ ስራው እንደሚሳካም በራሱም ይተማመ ናል ተብሎ ነው የሚጠበቀው። ኑኖ ኤስፕሬንቶ ሳንቶን በተመለከተ በኖቲንግሃም ፎረስት የሰራው ስራ ከግምት ውስጥ ስናስገባ ስኬታማ የመሆን ከፍተኛ ችሎታ ስላለው ለዌስትሃም በጣም ጥሩ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በ2025 የክረምት የተጫዋቾች የዝውውር መስኮት አዲስ ተከላካይ ለማስፈረም ባለመወሰኑ ብዙዎችን አስገርመዋል። ነገር ግን ያ ችግር በ2026 ሊፈታ ታቅዷል። ይሁን እንጂ ከኢላማዎቻቸው አንደኛውን ማስፈረም ከማሰብ በላይ ከባድ ሊሆን ይችላል። ሩበን አሞሪም ከስፖርቲንግ ሊዝበን ከመጣበት ጊዜ ጀምሮ ባለፉት አስር ወራት ቡድኑ በመከላከሉ ረገድ በጣሙን ተቸግሯል። ለዚህም መፍትሄው የባየር ሚኒክና የፈረንሳይ ተከላካይ ዳዮት ኦፕ ካሚካኖ ሊሆን ይችላል ተብሏል። ክሪስቲያን ፉልክ እንደተናገረው ከሆነ ማንቸስተር ዩናይትድ ዳዮት ኦፕ ካሚካኖን ከሚፈልጉ ክለቦች አንደኛው ሲሆን ነገር ግን ከሊቨርፑል፣ ሪያል ማድሪድ እና ፓሪስ ሳንጀርሜን ከባድ ፉክክር ይገጥመዋል። ሊቨርፑል ዳዮት ኦፕ ካሚካኖን እየተመለከተ መሆኑ እውነት ነው። ባየር ሚኒኮች አዲሱን ለመስጠትም ለወራት ሲሞክሩ ቆይተዋል። ውይይቱ እስከ አንድ ዓመት ሊጠጋ ነው። እናም ደግሞ ጊዜው እያለቀ ነው፣ ምክንያቱም በሚቀጥለው ክረምት ነፃ ወኪል ስለሚሆን በብዙ ክለቦችም በጣም አስደሳች ያደርገዋል። ሊቨርፑል በእርግጥም ከኢብራሂማ ኮናቴ ጋር ተመሳሳይ ሁኔታ አለው፤ እሱም በሚቀጥለው ክረምት ነፃ ወኪል ይሆናል። አሁን ሊቨርፑል እንደ ዳዮት ኦፕ ከሚካኖ ያለ ተጫዋችም በነፃ ማግኘትም ከቻለ በጣም ጥሩ የንግድ ስራ ነው። ሆኖም ግን በዓለም ላይ ያሉ ሁሉም ታላላቅ ክለቦች እሱን እየተመለከቱት ነው። ሪያል ማድሪድ በሱ ላይ በጣም ፍላጎት እንዳለው ሰምቻለው። ተጫዋቹን በማንቸስተር ዩናይትድ እና በፓሪሰን ዠርሜን የዝውውር ዝርዝር ውስጥም እንዳለም ተረድቻለሁ። ማንቸስተር ዩናይትድ በ2026 ለኡብ ከሚካኑ እንቅስቃሴ ያደርግ እንደሆነ መታየት ያለበት ሲሆን እንደ ነፃ ወኪልም የሚገኝ ከሆነ በጣም ምክንያታዊ ነው የሚሆነው። እንደ ማታያስ ደሊት እና የሀገሩ ልጅ ሌኒ ዮሮ ካሉ ተጫዋቾች ጋርም በመሆን በኦልትራፎርድ ጠንካራ የተከላካይ መስመርም መፍጠር ይችላሉ ተብሎ ነው የሚታሰበው። በክሪስቲያን ፎልክ ዘገባ መሰረት ሊቨርፑል የክሪስታል ፓላሱን ተከላካይ ማርክ ጎሂን ለማስፈረም በሚያደርገው ጥረትም ተፎካካሪ ሊገጥመው እንደሚችል እየተነገረ ነው። ይህ የእንግሊዝ ብሔራዊ ቡድን ተጫዋች በሴል ሐረስ ፓርክ በነበረበት ጊዜም ለክሪስታል ፓላስ አፈጻጸሙን እጅግ አስደናቂ ሆኖ አሳይቷል። እናም በሆነ ወቅት ላይ ትልቅ ዝውውር እንደሚያገኝም የማይቀር ነበር ይመስለው አርነስ ስሎት ማርክ ጎሂን ይፈልገዋል፣ ምክንያቱም ሊቨርፑል በክረምቱ የዝውውር መስኮት መጨረሻ ላይ እሱን ለማስፈረም ተቃርቦ ነበር። እናም ሊቨርፑል የሚባለውን ክለብ በድጋሚ ለሱ ጥያቄ ሊያቀርብ እንደሚችል መገመቱ ቀላል ነው። ክሪስቲያን ፎልክ እንደተናገረው የውል ዘመኑ በዚህ የውድድር ዘመን መጨረሻ ላይ የሚጠናቀቀው ማርክ ጎሂ ለሌሎች ቅናሾችም ክፍት በመሆኑ ባየር ሚኒክና ሩያል ሪያል ማድሪድም ፍላጎት እንዳላቸው ይገለጻል። ክሪስቲያን ፉልክስ ለማርክ ጎሂ ሁኔታ ሲናገር፣ ባየር ሚኒክ በክረምቱ ወቅትም በእሱ ላይ ፍላጎት እንደነበረው ገልጿል። ነገር ግን ከመግዛቱ በፊት ግን መሸጥ ነበረበት። ባየር ሚኒክ በማርክ ጎሂ ላይ ፍላጎቱን ማሳየቱ እውነት ነው። ዴን ሃውችሰን ከገበያ ውጪ ሲሆን እሱ ቀዳሚ ኢላማው ሆኗል ብለዋል ክሪስቲያን ፎርክ ሲያስረዳ። ሆኖም ግን ባየር ሚኒክ አሁን ላይ ተመሳሳይ ችግር ነበረበት፣ በመጀመሪያው ኪም ሚንጃይን መሸጥ ነበረበት። ከሳውዲ አረቢያ ክለቦች ጋር ንግግሮች ነበሩ፣ ነገር ግን በመጨረሻም እሱ ባየር ሚኒክ ውስጥ ቆይቷል። አለበለዚያ ማርክ ጉሂ ለባየር ሚኒክ ሌላ ተጫዋች ሊሆን ይችላል እንደነበር ነው የተገለጸው። ቀድሞውኑ ከክሪስታል ፓላስ የመጣው ሚካኤል ኦሊሴን ለማስፈረምም በእውነት ጥሩ ስምምነትን ፈጽመዋል። ስለዚህ ጥራቱ እንዳለ ያያሉ። እናም አስፈላጊው ነገር እርሱ አሁንም በሚቀጥለው ክረምት በባየር ሚኒክ ዝርዝር ውስጥ የሚገኝ ነው። ነገር ግን ሁሉም እንደሚያውቀው ሊቨርፑል እና ፓላስ በዚህ ስምምነት ላይ በጣም ተቃርበው ነበር። ከተጫዋቹ ጋርም አስቀድመው ስምምነት ላይ ደርሰው ነበር። ነገር ግን በመጨረሻ ኦሊቨር ግላርሰን ይህ ተጫዋች ያስፈልገኛል በማለቱ ምክንያት ዝውውሩ መቋረጡን እናስታውሳለን። ነገር ግን አሁን ላይ እንደተረዳ ነው ማርክ ጉሂ አይኑ በሪያል ማድሪድ ላይ እንዲሁ ደግሞ በሌሎች ክለቦች ላይም ሊሆን ይችላል። ሪያል ማድሪድ በርሱ ላይ አይን አለው። ስለዚህም ደግሞ የላሊጋው ግዙፍ ክለብም እሱን ካስፈረመው ለባየር ሚኒክ መልካም ዜና ሊሆን ይችላል። ምናልባትም ዳዮት ኦብ ካሚካኖን ላያጡ ይችላሉ። የሊቨርፑል ደጋፊዎች ኢብራሂማ ኮናቴ የኮንትራቱ ማብቂያ ላይም እየደረሰ በመሆኑ አንድን በነፃ የሚለቅ ተጫዋችም በሌላ ነፃ በሚገኝ መተካት ይህ ምቹ አጋጣሚ በመሆኑ ለማርክ ጉሂ በሚደረገው ፉክክርን ማሸነፍ እንደሚችሉ ተስፋ ያደርጋሉ ተብሎ ነው የሚጠበቀው። ሊድስ ዩናይትድ ለ2026 የዝውውር እቅዱ ድንገተኛ እንቅፋት እንደገጠመው እየተናገረ ነው። ሊድስ ዩናይትድ ፕሪምየር ሊግ ከተመለሰ በኋላ ጥሩ ጅምር አድርጓል። ይህም እጅግ በጣም ጥሩ የዝውውር መስኮቱን ተከትሎ የመጣ ነው። ይሁን እንጂ የሚያስፈልገውን ሁሉንም ስምምነቶች ግን ማጠናቀቅ አልቻለም። ያልተሳኩ ስምምነቶችም አንዱ ክለቡ ኤላን ሜስሊየርን እንዲለቅ ማድረጊያው ነበር። ምክንያቱም የአሰልጣኝ ዳንኤል ፈርክ እቅድ ውስጥም ስለሌለ፣ የ25 ዓመቱ ግብ ጠባቂ ባለፈው የውድድር ዘመን በተደጋጋሚ ባደረጋቸው እንግዲህ ስህተቶችም ምክንያት ከመጀመሪያው አስተላለፍ ውጭ ተደርጓል። እናም እቅዱም በጥር ወር እንዲሸጥ ነበር። ሆኖም ግን ይህንን ማድረግ ከማሰብ የበለጠም ከባድ ሊሆን ይችላል። በፉትቦል ኢንሳይደር ዘገባ መሰረት ፒተር ውርክ እንደተናገረው ሜስሊየር ኮንትራቱን በማጠናቀቅ በቀጣዩ ክረምት በነፃ መልቀቅን እንደሚፈልግ ይፋ አድርጓል። በእርግጥም ስለ እሱ ግምቶች እንደሚኖሩ አስባለው። እሱ ከዳንኤል ፈርከ እቅድ ውጪ ነው። በአሁኑ ጊዜ ከሉካስ ፔሪ እና አሁን ደግሞ ፔሪ በደረሰበት ጉዳት ምክንያት በቅርብ ጨዋታዎች ውስጥም ወደ መጀመሪያ አስተላለፍ ከገባው ካርል ዳርሎ በመቀጠልም ሶስተኛ ምርጫ ግብ ጠባቂ ሆኗል። ስለዚህም ይህ ደግሞ ስለ ሊድስ እና ስለ ኤላን መስሬር ማወቅ የሚገባውን ሁሉ ይናገራል። ነገር ግን ሜስሊየር በቀጣዩ ክረምት ኮንትራቱ ስለሚጠናቀቅ በነጻ መሄድ ስለሚችል ወይም በጥር ወር ደግሞ የቅድመ ውል ስምምነት መፈረም ስለሚችል በጥሩ አቋም ላይ ነው። ስለዚህም በውል ሁኔታው ምክንያትም አሁን የራሱን የወደፊት እጣ ፈንታ መወሰን ይችላል። ሊድስ በጥር ወር እሱን ለመሸጥና ከተወሰነ ገንዘብም ለማግኘት እንደሚፈልግ እርግጠኛ ነው። ሆኖም ግን ተጫዋቹ ቶሎ ወደ ማንኛውም ነገር ይቸኩላል ተብሎ አይታሰብም። ሊድስ ሜስሌየርን በመሸጥ ጥሩ ገንዘብ ማግኘት እንደሚመርጥ የተረጋገጠ ነው። ነገር ግን ይህ ላይሳካም ይችላል። ያም ሆነ ግን በ2026 በሆነ መንገድ ክለቡን እንደሚለቅነው በርካቶች እየገመቱ የሚገኙት ሊቨርፑል በ2025 የክረምት የተጫዋቾች የዝውውር መስኮት የብሪቴንን ዝውውር ሪከርድ ሁለት ጊዜ ቢሰብርም በ2026 ትልቅ ገንዘብ ማውጣቱን ሊቀጥል ይችላል። በቀጣይ ዓመትም የሙሐመድ ሰላህን ተተኪ ለማስፈረም ዝግጅት እየተደረገ ሲሆን ቀደም ብለው ዋነኛ ኢላማቸው ለይተዋል። ይሁን እንጂ ነገሮች እንደፈለጉት አይሆኑም። ምክንያቱም ማንቸስተር ሲቲ በተመሳሳይ ተጫዋች፣ እሱም የባየር ሚኒክ ኮኮ ሚኬል ኦሊሴ ላይ እንቅስቃሴ ለማድረግ ዝግጁ ነው። ክሪስቲያን ፎልክ እንደተናገረው ከሆነ ባየር ሚኒክ የሚሸጥበትን ዋጋ ሊያስቡበት እንደሚችሉ ያወቁት ሊቨርፑሎችና ማንቸስተር ሲቲ ኦሊሴን በቅርበት እየተከታተሉት ነው። ክሪስቲያን ፎልክ ሲናገር በእንግሊዝ ውስጥም ሚኬል ኦሊሴ ምን ያክል ትልቅ ተጫዋች እንደሆነ ያያለው ባየር ሚኒክም ክሪስታል ፓላሰም የለቀቀበትን ዋጋ ሲከፍል በወቅቱ ከባየር ሚኒክ ጋር በዝውውር ፉክክር ውስጥም የነበረው ኒውካስል ብቻ ነበር። ስለዚህም ስምምነቱን በቀላሉ ማጠናቀቅ ቻሉ። በዚያን ከዚያ ጊዜ እንግዲህ ሊቨርፑል ወይም ደግሞ ሲቲ በድርድሩ ጠረጴዛ ላይ ቢኖሩ ኖሮ ነገሩን በርግጥም ይበልጥ የተወሳሰበ ይሆን እንደነበር አስባለሁ። አሁን ግን ምንም ምን አይነት ተጫዋች እንደሆነ እያዩት ነው። በባየር ሚኒክ በቀደሙት ግጥሚያዎች ባሳየው አቅም መሰረት የአመቱ ምርጥ ተጫዋች ነው። ከቶማስ ሙለር ጋርም ስለሱ ባወራሁት ጊዜ በቡርን ውስጥ አዲሱ መሪ እንደሆነም ነግሮኛል። ብዙም አይናገርም፣ ነገር ግን ሁል ጊዜ ኳሱን ስጡኝና ልዩ ነገር እንፈጥራለሁ ብሎም ያሳያል። አሁን ደግሞ እንደ ሊቨርፑል ያሉ ቡድኖችም እንዲሁም ፔፕ ጓርዲዮላ ማንቸስተር ሲቲ እሱን በጣም በቅርበት እየተመለከቱት እንደሆነ ሰምች ያለው ባየር ሚኒክም ተጫዋቹን ከክሪስታል ፓላስ ለ60 ሚሊዮን ዩሮ ስለገዛው ፍላጎቱ ያለው አካልም ከ100 ሚሊዮን ፓውንድ በላይ ዋጋ ከከፈለ ባየር ሚኒክ ስለዚህ ጉዳይ ማሰብ አለበት። ሆኖም ግን እነሱ ማስቀረት ይፈልጋሉ እና እንዳያጡትም አዲሱን ለመስጠትም እየሞከሩ ነው። ሚኬል ኦሊሴ በ2026 ወደ ፕሪምየር ሊግ ይመለስ እንደሆነ ማየቱ አስደሳች ይሆናል። ለሊቨርፑልም ሆነ ለማንቸስተር ሲቲ የሚስማማ ተጫዋች ነው። ስለዚህም ከባየርን ለመውጣትም ሁለቱም ክለቦች ከባድ ጥረትን እያደረጉ እንደሆነ መመልከቱ አስደሳች ያደርገዋል ተብሎ ነው የሚጠበቅ ነው። ባየር ሚኒክ ባለፈው በክረምት የዝውውር መስኮት የአርሰናሉን አጥቂ ጋብርኤል ማርቲንሊን ይፈልግ እንደነበርና እርሱም በዝርዝራቸው ውስጥ ሊቆይ እንደሚችል ክሪስቲያን ፎልክ ተናግሯል። ክሪስቲያን ፎልክ እንደተናገረው የቅርብ ጊዜ አምዱ ላይም ከባየርን ዝውውር እቅሮች ጋር የተያዙ በርካታ ርዕሰ ጉዳዮችን አውጥተዋል። የቡንደስሊጋው ግዙፍ ክለብም ባለፈው ክረምት ሉዊስ ዲያዝን ከሊቨርፑል ቢያስፈርምም በዝርዝራቸው ላይ ሌሎች ትልልቅ ስሞችም እንደነበሩ ፍንጭ ሰጥቷል። ጋብሪኤል ማርቲኔሊ በባየር ሚኒክም ለዚያ ቦታ ከተመለከታቸው ተጫዋቾች አንደኛው የነበረ ሲሆን የዝውውሩ አለመፈጸምም ምክንያት የአርሰናል የጠየቀው ዋጋ እንደሆነም ይጠቆማል። ክሪስቲያን ፎልክስ ለማርቲኔሊ ሲናገር የብራዚል ኢንተርናሽናል በባየርን ዝርዝር ውስጥም እንደነበርና አንድ ተጫዋች ክለቡ ኢላማ ከሆነ ለተወሰነ ጊዜ እዚያው ሊቆይ እንደሚችል አምኗል። ይህ ደግሞ የአርሰናል ለወደፊቱ በማርቲኔሊ ላይ ፍላጎት ሊገጥመው እንደሚችል ሊያመለክት ይችላል። ፉልክ ሲናገር ባየር ሚኒክ ባለፈው የክረምት የዝውውር መስኮት በማርቲኔሊ ላይ ፍላጎት ነበረው፣ ይህም ደግሞ እውነት ነው። በእርግጥም እርሱ በረጅም ዝርዝር ውስጥም ካሉ ተጫዋቾች አንደኛው ነበር። በእርግጥም ከኒኮ ዊሊያምስ እና ከጄሚ ባይኖ ጊትየንስም ያነሰ ግምት ይሰጠው ነበር። ሆኖም ግን ከሁለቱም አንዳቸውን አላገኙም። ስለዚህም ስለ አዲስ ተጫዋቾች ሀሳብ ነበራቸው። እናም ማርቲኔሊ በእርግጥም ከእነዚያ ተጫዋቾች አንደኛው ነው። ባየር ሚኒክ ከ30 እስከ 35 ሚሊዮን ዩሮ ሊከፍል ይችል እንደነበር ሰምቼ ያለው ነገር ግን አርሰናል በቂ አልነበረም፣ እነርሱም ስለዚያ ማውራት የለብንም ብለዋል። ነገር ግን ከማርቲኔሊ ወኪሎች ጋር ንግግሮች አሉ። እናም የዝውውር ባለሙያው ፋብሪዚዮ ሮማኖ የእውነት መሆኑን በማረጋገጡም ደስተኛ ነው ብለዋል ክሪስቲያን ፎልክ። እንዲሁም ቶማስ ቱሄል በባየርን በነበረበት ጊዜ ማርቲኔሊን ስለማስፈረም ለማስፈረም ተወያይቶ ነበር። ከሀሳቦቹ አንደኛው ነበር። እሱ እንግሊዝ ፕሪምየር ሊግን በቼልሲ በነበረበት ጊዜ በደንብ ያውቀዋል። እናም ከዚያ ወቅት ብዙ ተጫዋቾች እንዲመጡም ሀሳብ አቅርቦ ነበር። ማርቲኔሊ ከእነሱ አንደኛው ነበር። አሁን ደግሞ በባየር ሚኒክ አጭር ዝርዝር ውስጥም ከገቡ ለተወሰን ጊዜም እዚያ መቆየትንና ለኋላ ሀሳብ ደግሞ መሆን የሚችሉ እንደሆነ ያውቃሉ። ስለዚህም እሱ ባየር የሚያደንቀው አይነት ተጫዋች ነው። ማርቲኔሊ ባለፉት ሁለት ዓመታት ውስጥም ትንሽ ወጥነት የጎደለው አቋም ቢያሳየም ቀኑ ሲሆን ግን ለአርሰናል ትልቅ አስተዋጽኦ ማድረግ የሚችል ተጫዋች ነው። ስለዚህም ደጋፊዎች እርካሽ በሆነ ዋጋም ሳይሸጡት በመቅረታቸው እፎይ እንደሚሉም ነው የሚጠበቀው። ቶትንሃም በዚህ ውድድር ዘመን ጥሩ ጅማሩን አድርገዋል። በሁሉም ውድድሮች ከተደረጉት ስምንት የመክፈቻ ጨዋታዎች አምስቱን አሸንፈዋል። የጥሩ አቋም ደግሞ በክረምቱ የፈረመው ዣው ፓሊኒሃ ትልቅ አስተዋጽኦ አድርጎበታል። ፓሊኒሃ በተከላካያ ማካይ ቦታ ላይም ደግሞ ስፔሻሊስት እንደመሆኑ መጠን ቶማስ ፍራንክ ለሚመራው ቡድንም በጣም የሚያስፈልግ ተጨማሪ ተጫዋች ሆኗል። የእሱ አቅም ለቶትንሃም የመከላከልም የተሻለ እንዲመለስም ረድቶታል። እናም ቶማስ ፍራንክ ደግሞ ይህ ወደፊትም እንደሚቀጥል ተስፋ ያደርጋል። የፖርቱጋላዊው ኢንተርናሽናል ከባየር ሚኒክ በቋሚነት ወደ ፉላ ወደ ቶትንሃም ስለሚዘዋወርበት ሁኔታ ወሬዎች ቀድሞውኑ ሲነሱ ነበር። ፒተር ወርክ ለፉትቦል ኢንሳይደር እንደተናገረው ከሆነ ተጫዋቹ ጥሩ አቋሙን ከቀጠለ ይህ ነገር እውን የሚሆን እድሉ ከጊዜ ወደ ጊዜ እየጨመረ ይሄዳል። ቶትንሃም ዝውውሩን በቋሚነት የማድረግ አማራጭም እንዳለው ገምታለሁ። ለነሱ ጥሩ ነገር ደግሞ ፓሊኒሃ በሰሜን ለንደን ከደረሰበት ጊዜ ጀምሮ በፈጣን ሁኔታ ተጽዕኖ መፍጠሩ ነው። ስለዚህ የውድድር ዘመኑ በተለምዶ ብዙም ባይጠበቅም ሁለት ጎሎችን አስቆጥሯል። በባየር ሚኒክም ያለው ጊዜ አሁን ላይ በጣም እርግጠኛ እንዳልሆነ አስባለው። ባለፈው ዓመትም በጀርመኑ ክለብ የመጀመሪያ የውድድር ዘመን ተቸግሮ እንደነበር ነው በርካቶች የተመለከቱት። ባየር ሚኒክ በዚህ ዓመትም በውሰት ለመልቀቅም ፈቃደኛ ነበሩ። ቶትናም ተጫዋቹን በቋሚነት ለመግዛት 26 ሚሊዮን ፓውንድ አካባቢ የሚከፍልበት አማራጭ አለው። እናም ይሄ ደግሞ ክፍያ በጣም ምክንያታዊ ይመስላል። እስካሁን ያሳየው ተጽዕኖን በተመለከተ ደግሞ ማሳየቱን ከቀጠለ ቶትናም ውሉን በቋሚነት ለመቀየር ማሰቡ አይቀርም እን እርግጠኛ ነኝ ፓሊኒያ ራሱ ወደ ፕሪምየር ሊጉ በቋሚነት ለመመለስም በጣም ፍላጎት ይኖረዋል። ስለዚህ ፓሊኒያ በአሁኑ ጊዜ ትኩረቱን ጤንነቱን በመጠበቅና በቶትናም እግር ኳሱን መደሰት ላይ ነው። በቶማስ ፍራንክ ቡርን ውስጥም ቁልፍ ሰው ሆኖ መቀጠል ከቻለ ቶትናም አማራጩን ተጠቅሞ በቋሚነት ለማስፈረምም ከሚፈልገው በላይም ይሆናል ተብሎ ይታሰባል። በከፊል በፓሊኒያ መኖር ምክንያትም ቶትናም ካለፈው የውድድር ዘመን የተሻለ ቡድን ሆኖ መታየቱም ግልጽ ነው። ስለዚህም ማብራራት ማብራቱን ከቀጠለ ከሚቀጥለው ክረምት ጀምሮ በሰሜን ለንደን መቆየቱ የሚያስደንቅ አይሆንም ተብሎ ነው የሚታሰበው። ጆ ኮል ለዩናይትድ ተስማሚ የሆነውን አሰልጣኝ ሰየመ። የማንቸስተር ዩናይትድ የውድድር አመት መጀመሪያ ላይ ያጋጠመው አለመረጋጋት የአሰልጣኝ ሁኔታቸውን እንደገና የትኩረት ማዕከል እንዲሆን አድርጎታል። በጂቶክ ኮሚኒቲ ስቴዲየም በብሬንትፈርድ ሶስት ለአንድ ከተሸነፉ በኋላ የቀድሞው የቸልሲ አጥቂ ጆ ኮል አሁን ላይ ካለው አሰልጣኝ ሩበን አሞሪም ጋር መለየት እንዳለበትና በምትኩ ወደ ጋሬስ ሳውስ ጌት መዞር እንዳለባቸው በይፋ ጠይቋል። ሳውዝጌትንም ፍጹም ተተኪ አድርጎ ሰይሞታል። በብሬንትፎርድ የተሸነፈው ሽንፈት የሩበን አሞሪን ቡድን ከስድስት የሊግ ጨዋታዎችም ሁለት ድሎችን ብቻ እንዲያገኝ አድርጎታል። ከዚህ በተጨማሪ ደግሞ በካራባው ካፕም ከሊግ ሁለቱ ቡድን ግሬምስ ቤታውንም በአሳፋሪ ሁኔታ ከውድድር ውጭ ሆኗል። ዩናይትድ በወጥነት ማጣትም ግልጽ ነው። በቼልሲ ላይ እንደተገኘው ድል ያሉ ተስፋ ሰጪ ጊዜያትም በፍጥነት በሚያሳዝኑ አፈጻጸሞችም ይሸነፋሉ። ብሬንትፈርድ ሲገጥሙ በ20 ደቂቃ ውስጥም ሁለት ለዜሮ ተመርተው ነበር። እናም ቤንጃሚን ሼስኮ አንድ ጎል አስቆጥሮ ቢመልሳቸውም ብሩኖ ፈርናንዴስ ፍጹም ቅጣት ምቱን እንግዲህ ባያስቆጥረም ማቲያስ ጄንሰን ዘግቶ በሶስተኛውን ግብ ሲያስቆጥር ደግሞ ጨዋታውን ሙሉ ለሙሉ እንዲያሸንፉ አድርጓቸዋል። ጆ ኮል በግምገማው ቀጥተኛ እንደነበረም ጭምር ነው እየተገለጸ የሚገኘውና እንግዲህ ብሩኖ ፈርናንዴዝ ፍጹም ቅጣት ምቱን ቢያስቆጥር ኖሮ እየተለየ ውጤት ሊሆን እንደሚችል ይናገራል። ሜትሮ እንደዘገበው በወንበሩ ላይ እንግዲህ ጭንቀት የበዛበት ይመስለኛል። አሰልጣኙ ተጨንቋል። ያ ደግሞ ወደ ተጫዋቾቹ የሚዛመት ይመስለኛል ሲል ጆ ኮል ተናግሯል። ዩናይትድ የተለየ አቅጣጫ ያስፈልገዋል ሲልም የተናገረው በጆ ኮል እይታ የአቅጣጫ ደግሞ ጋሬ ሳውዝጌት መሆን አለበት ሲልም የተናገረው ሶስቱ አንበሶች ወደ ሁለተኛው የአውሮፓ ሻምፒዮና ፍጻሜና አንድ የዓለም ዋንጫ ግማሽ ፍጻሜም የመራው የቀድሞ የእንግሊዝ አሰልጣኝ በአሁኑ ጊዜ ስራ አጥ ነው። ሳውዝጌት ቀደም ሲል ከዩናይትድ ጋር ስሙ ተያይዞ የነበረ ሲሆን የቀድሞ ስፖርቲንግ ዳይሬክተር ዳና ሽዋርዝም አድናቂ እንደነበር ነው የሚታመነው። ዩናይትድ እንደገና አቅሙን ባለማሳየቱም ምክንያት ሩበን አሞሪም መፍትሄዎችን በፍጥነት እንዲያገኝም ግፊቱ እየጨመረ ነው። ሆኖም ግን እንደ ጆኮል ያሉ ድምፆችም እየጎለበቱ ሲሆን፣ በክለቡ ሌላ ቦታ መፈለግም እንዳለበት ጭምር ነው መረጃዎች እየወጡም የሚገኙት። ሌስተር ሲቲ ለጥሬ ዝውውር መስኮት እቅዶችን ሲያወጣ በሁለተኛው አጋማሽ ቡድኑ ሊያጠናክሩ የሚችሉ አማራጮችን መገምገም ጀምረዋል። በቅርቡ ከተጠቀሱት ስሞች አንደኛው የማንቸስተር ሲቲ ግብ ጠባቂ ጄምስ ትራፎርድ ሲሆን እንደ ስካይ ስፖርት ተንታኝ ገለጻ ወደ ኪንግ ፓወር ስቴዲየም መምጣቱ ለ እንግዲህ ሌስተር ሲቲዎች ትልቅ ግኝት ነው የሚሆነው። ተንታኙ እንደገለጸው ከሆነ ሌስተር ሲቲ ትራፈርድን ለመልቀቅም ሲቲን ማሳመን ከቻለ የዓላማቸው ትልቅ ማሳያ ነው። ትራፎርድ በክረምት የዝውውር መስኮት ማንቸስተር ሲቲን የተቀላቀለ ሲሆን በአሰልጣኝ ፔፕ ጓርዲዮላ ስርም የመጀመሪያ ተሰላፊነት ቦታን አግኝቶ ነበር። ሆኖም ግን ጂያንሉጂ ዶናሮማ ወደ ኢቲሃድ ስቴዲየም መምጣቱ ለወጣቱ ግብ ጠባቂ ነገሮችን ለውጦታል። ትራፎርድ በሚቀጥለው ዓመት ለዓለም ዋንጫ በእንግሊዝ ብሔራዊ ቡድን ውስጥም ቦታውን ለሚያስ ስለሚፈልግ መደበኛ የመጫወቻ ጊዜ ያስፈልገዋል። ዶና ሮማ በሲቲ እያለ ይህንን የማይቻል ነው የሚመስለው። እናም ያንን ለማሳካት ደግሞ ግብ ጠባቂው በክረምቱ የዝውውር መስኮት ክለቡን ለጊዜው ለመልቀቅም ክፍት ሊሆን ይችላል። የስካይ ስፖርት ተንታኝ እንግዲህ እንደተናገረው ከሆነ ትራፎርድ ሌስተር ሲቲን መቀላቀሉ ለሁለቱም ወገኖች ሁሉ ጥሩ እርምጃ ይሆናል ተብሎ ነው የሚታመነው። ከጄምስ ጋርም ከ ጄምስም እይታ አንጻረም በበርንሊ ላይ በሻምፒዮንሺፕ ውስጥ የተመዘገበውን ታሪካዊና አስደናቂ ውድድር ዘመንን ተከትለው መደበኛ እግር ኳስን መጫወት ነው የሚፈልገው። ሌስተር ሲቲ አሁን ላይ በጥሩ ሁኔታ እየጀመረ ያልሆነ ግብ ጠባቂውን ለመተካት ትራፈርድ እንደሚያስፈልጋቸው ግልጽ ነው። ነገር ግን ትራፈርድን ቢያገኙ ትልቅ ግኝት ነው የሚሆነው። ሆኖም ግን የግብ ጠባቂ ቦታቸው ላይ ግን ቅር የተሰኙበት እንዳልሆነ ይነገራል። ሌስተር ከኋላ ሆኖ ኳስን መጫወት የሚችልና ቦታውን የሚቆጣጠር ግብ ጠባቂ ማግኘቱ ወደ ፕሪሚየር ሊግ መመለሱን ለማረጋገጥ በሚፈልጉበት ጊዜ ወሳኝ ግፊት ይፈጥርላቸዋል። እርግጥ ነው አንድን ተሰጦ ከማንቸስተር ሲቲ ማስወጣትም ቀላል አይሆንም። ፔፕ ጓርዲዮላ እና ደግሞ ጄምስ ትራፎርድም ከፍ አድርገ የሚመለከቱት ሲሆን ለቀሪው የውድድር ዓመትም ለቡድናቸው ጥልቀት ለመስጠትም ያስፈልጋቸዋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ አሁን ላይ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ስላደምጣችሁን፣ ስለተከታተላችሁን እጅጉን ከልብ አድርገን ነው የምናመሰግነው በ ፎዋር ባሩ የዩትዩብ ቻናላችን ላይ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ስናደርስ ቆየን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ የምንገናኘውናል። ስለተከታተላችሁኝ እጅጉን ከልብ አድርጌ ነው የማመሰግናችሁ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።